ይስጥልኝ እንደምን ዋላችሁ። ዛሬ ደግሞ በፓርትነር ወርልድ ዋይድ እንገኛለን። ፓርትነር ወርልድ ዋይድ የእናት ባንክ አጋር ናቸው። መጀመሪያ ራስሽን ታስተዋውቂልናለሽ፣ በፓርትነር ወርልድ ዋይድ ያለሽን ኃላፊነትና እንደዚሁም ደግሞ ፓርትነር ወርልድ ዋይድንም እንደዚሁ ለአድማጮቻችን ታስተዋውቂልናለሽ? በፓርትነርስ ወርልድ ዋይድ የፓርትነርሽፕ ማናጀር ሆኜ እየሰራሁ እገኛለሁ። ፓርትነርስ ወርልድ ዋይድ እንግዲህ ኢንተርናሽናል የሆነ ኤንጂኦ ነው፣ ወይም ለትርፍ ያልተቋቋመ ድርጅት ነው። ከምንሰራባቸው ሀገሮች ውስጥ አንዱ ኢትዮጵያ ነው። ኢትዮጵያ ውስጥ ልክ እንደ እናት ባንክ ካሉ አጋሮች ጋር ሆነን ስራ ፈጠራን ወይም ደግሞ የስራ እድልን የሚያበረታቱ ድርጅቶችን እያገዝን እንገኛለን እና እንግዲህ እናት ባንክ ሁለት ዓመት ሆኖናል፣ ከእናት ባንክ ጋር ስራ ከጀመርን እና ከምንሰራባቸው አንደኛው ኤሪያው ደግሞ ልክ እንደዚህ የብድርን አገልግሎት ማመቻቸት አንዱ የምንሰራበት ኤሪያ ነው እና ከእናት ባንክ ጋር በጣም የሚቀራረብ አንድ አይነት ተልእኮ ስላለን በዚህ ነው ማለት ነው አብረን የሰራናል። እናት ባንክ እንደዚህ አይነት አገልግሎት እንደምትሰጥ መረጃውን እንዴት ነበር ያገኛችሁት? ከዛም ጋር አያይዘሽ ደግሞ የእናት ባንክን አላማ በመደገፍ ታታሪ ሴቶችን ለማብቃት የብድር ዋስትና ማስያዣ ገንዘብ ለማስቀመጥ ምን አነሳሳችሁ? ስለ እናት ባንክ እንግዲህ መጀመሪያ እንደዚህ አይነት የምንሰራውን ስራ በተለይ የፋይናንስ ተቋማትን የሚያግዙን ፋይናንስ ተቋማት እየፈለግን ነበር። ገና መጀመሪያ ና አንዳንድ ከኛ ድርጅት ሚሽን ጋር አብረው የሚሄዱ ድርጅቶችን ዞር ዞር ብለን በተለይ ማይክሮ ፋይናንሶችን የማናገር ሁሉም ሁሉም ባይባልም በብዛት የሆኑት ጋር እየሄድን የሚሰጡትን አገልግሎቶች ለሴቶች ወይም ደግሞ በአጠቃላይ ለአባሎቻቸው ያላቸውን ፕሮዳክቶች እያየን እየፈተሽን ነበርና፣ ግን ብዙዎቹ ላይ እኛ እንደምንፈልገው በጣም የዝቅተኛ የሆኑትን የማህበረሰብ ክፍሎች ተደራሽ የሚያደርጉ አይነት ፕሮዳክቶች ስላላገኘን በዛ ፍለጋ መሀል ከአንድ የእናት ባንክ እንግዲህ እንትን ጀስት ሜምበር የሆነ ሰው ምንድን ነው የሚባለው፣ ክላየንት ነው የሚባለው የሆነ ሰው ነው። የእናት ባንክ አንዳንድ መረጃ ስለነበረው ሴቶች ላይ በደንብ ይሰራሉ ና እነሱን ብታዋሪ ብሎ ፐርሰናል የሆነ ኢንፎርሜሽን ነበር ያገኘሁት። ስለዚህ ወደ ሄድ ኦፊስ ሄጄ የበለጠ ብዙ ኢንፎርሜሽን አገኘው ማለት ነው። የዋስትና ፈንድ ለታታሪ ሴቶች ለመስጠት እናት ባንክ ያመቻቸችው አገልግሎት ለእናንተስ ድርጅት አመቺ ነው? እኛም ደግሞ መጀመሪያ ይዘን ከሄድ ነውም ደግሞ ኒድ ወይም ፍላጎት በላይ ደግሞ እናት ባንክ ደግሞ የሰጡን ተጨማሪ ለምሳሌ ለሴቶቹ እንደ ዶኔሽን ወይም ደግሞ እንደ እርዳታ ገንዘብ ከመስጠት እኛ ጋር እንደዚህ አይነት ፕሮዳክቶች አሉ። ስለዚህ የእናንተንም ገንዘብ ሉዝ ሳታደረጉ አላማውንም ደግሞ ሴቶቹ የሚረዱትም ሴቶች ደግሞ እንዲረዱ በሚል ተጨማሪ ቫሊዩ አድ አደረገልን ማለት ነው። ስለዚህ እኛም ይዘን ሄድነው ኒድ ነበር፣ ግን ደግሞ ተጨማሪ ያገኘ ነውም ደግሞ ሀሳብ አለ ማለት ነው ከእናት ባንክ። ስለዚህ ዋስትና ስላስያዛችሁላቸው የብድር ተጠቃሚዎች በቂ መረጃ ከእናት ባንክ ታገኛላችሁ? አዎ። እንግዲህ እነዚህ ሴቶች ከምናገኝበት መንገድ አንደኛው ቀጥታ ኦንሳይት ቪዚት የምናደርገዋለን ያንን የምናደርገው ያው ቅድም እንዳልኩት ኳርተር ሊ ነው። በተለይ ደግሞ በዓመት አንድ ጊዜ የእኛ አጋሮች እዚህ ሀገር ውስጥ ያልሆኑ ይህንን ሪስክ ፈንድ እኛን የሚያግዙን ግለሰቦች እና ተቋሞች እዚሁ ሀገር ውስጥ በመገኘት የሚያግዟቸውን ሴቶች ቀጥታ በመሄድ የንግድ ቦታቸው ድረስ በመሄድ የንግዳቸውን ፕሮግረስ ምን ላይ እንዳሉ፣ ደግሞ ምን አይነት ተጨማሪ ቻሌንጆች እንዳሉባቸው፣ ይህንን ሁሉ ቀጥታ ከሴቶቹ መስማት የሚችሉበት አጋጣሚ አለ። እዚህ እንደዚህ አይነት እስካሁን ሁለት ጊዜ ያንን አድርገናል። ከዚህም በኋላ ደግሞ የምንቀጥለው ስራ ይሆናል ማለት ነው። እናት ገበታ የቁጠባ ሒሳብ በአጠቃላይ ገንዘባቸው በእናት ባንክ እንደ ተቀማጭ ገቢ ተደርጎ የብድር ዋስትና ማቅረብ ለማይችሉ ሴቶች እንደ ዋስትና እንዲያገለግል በፈቀዱ ልበ ቀና ሰዎችና እንዲሁም ድርጅቶች ላይ የተመሰረተ ልዩ የቁጠባ ሒሳብ ነው። ይህ ማለት ደግሞ እንዲህ አይነት ፈቃደኛ ሰዎች ሲበዙ ባንኩም ብድር የመስጠት አቅሙ እየጨመረ ይመጣል ማለት ነው። በእንደዚህ አይነት መልካም ተግባር ግለሰቦች እና ተቋማት በአጋርነት እንዲሰሩ ምን ትመክሪያቸዋለሽ? እንግዲህ አሁን ማስተላለፍ የምንፈልገው በተለይ ደግሞ ልክ እንደኛ እዚህ ሀገር ውስጥ ሀገር በቀል የሚሆኑ ኢንተርናሽናል የሆኑ ድርጅቶች ወይም ኤንጂኦዎች የሚያግዟቸውን የማህበረሰብ ክፍሎች በተለይ ደግሞ ሴቶች ላይ የሚሰሩ ተቋማት አንደኛው ሴቶችን ወይም ደግሞ በንግድ ላይ የተሰማሩ ሴቶችን ማገዝ የሚችሉበት መንገድ ያው የብድር አገልግሎት መስጠት ነው። ቅድም እንደተናገርኩት ከዶኔሽን ወይም ደግሞ ነፃ ወይም የማይመለስ ገንዘብን ከመስጠት ብድርን መስጠት ሞር የተሻለ የሴቶችን ኢኮኖሚክ የሆነውን ነገር የማስተካከል እንትናለው ምንድን ነው የተሻለ፣ እሱ ያግዛል። ስለዚህ ያንን የሚሰሩ ድርጅቶች እስከ ዛሬ በተለመደው መንገድ ገንዘቡን በግራንት ከመስጠት ወይም ደግሞ በነጻ የማይመለስ ገንዘብ ከመስጠት ወደ እናት ባንክ በመምጣት እንደዚህ አይነት ፕሮዳክቶች ብዙ ፕሮዳክቶች አሉ። ቅድም እንዳልኩት ግን እኛ ለምሳሌ የምንሰራባቸው ሁለት ፕሮዳክቶች እንደ ራሴ የቁጠባ አካውንት እና እናት አጋዥ የቁጠባ አካውንት በጣም ከኮሜርሻል ወይም ደግሞ ከሌሎች ተቋማት ከሚያገኙት ኢንተረስት በጣም በወረደ ኢንተረስት ሴቶችን ብድር እንዲያገኙ ገንዘቡንም ደግሞ የእኛን ወይም ደግሞ የድርጅቱን ገንዘብ ወስዶ ቀጥታ ለብድር ከመጠቀም፣ እናት ባንክ የራሱን ገንዘብ እያበደረ የእኛን ደግሞ ገንዘብ እንደ ማስያዣ አስቀምጦ ያንን ነገር ጆይንት፣ ሁለታችንም ሪስክ ወስደን የምንሰራበት አይነት እንትን በማመቻቸቱ በጣም ሰስተነብል የሆነ ስራችንን ስንሰራ። ምክንያቱም ይሄ ገንዘብ አንድ ሴት ከመለሰች ነገ ደግሞ ሌላ ሴት ያንን ገንዘብ መበደር ትችላለች። ስለዚህ ሪቮልቭ የሚያደርግ ገንዘብ ይሆናል ማለት ነው። ስለዚህ እንደ ድርጅት ሁልጊዜ ዲፔንድ ከማድረግ ሌሎች ዶነሮች ላይ ዲፔንድ ከማድረግ የሚሰጠንን ገንዘብ ሪሶርስ ማኔጅመንት ማለት ነው። ጥሩ ሪሶርስ ማኔጅመንት ነው፣ ምክንያቱም አንድ ሰው የሰጠንን ገንዘብ በኃላፊነት ተጠቅመን ሌላ ሴት ደግሞ እንድትጠቀመው ሪቮልቭ እያደረገ እንዲሄድ። ስለዚህ በጣም ለድርጅት ቅድም እንዳልኩት ሰስተነብል የሆነ ስራ እንድንሰራ የሚያግዘን ነው። ስለዚህ እናት ባንክ ጋር ደግሞ ያሉት እንትኖች ጥቅማ ጥቅሞች የሚሰጡት ጥቅሞች ለድርጅትም እንደ ድርጅት ወለዱ በጣም ቆንጆ ነው። ሴቶቹን ቀጥታ ቅድም እንዳልኩት ማግኘት የምንችልባቸው መንገዶች አሉ። ሪፖርቶች በሰዓት ይሰጣሉ። ከዛም ደግሞ ሌላው መጥቀስ የምፈልገው ለኔጎሽሽን ክፍት ነው። ብዙ ነገር በቃ ድርቅ ያለ ይሄ ነው የኛ ፖሊሲ፣ በዚህ ፖሊሲ ካልሰራችሁ አብረን አንሰራም ሳይሆን፣ ይዞ ድርጅቱ ይዞ ለሚመጣው ኒድ የሚመቹ አማራጮች ያስቀምጣሉ። ስለዚህ ወለዱንም በተመለከተ ሁሉንም ነገር በተመለከተ ፍሌክሲብል ናቸው። ስለዚህ ቲሙም ራሱ በጣም ቆንጆ ቲም ነው። እናት ባንክ እንደ ስሙ ማለት ነው እና በደንብ የሚያቅፍ ነው፣ የሚያግዝ ነው፣ የእኛንም ቪዥን የሚያግዝ ድርጅት ነው ለእኛ እናት ባንክ እና ስለዚህ መጥተው ብቻ ያሉትን ፕሮዳክቶች ሁሉ እንድታዩ ጥሪ ያቀርባለሁ ማለት ነው። ለእናት ባንክ ባለአክሲዮኖች ምን መልእክት አለሽ? እንደ አንድ ኢትዮጵያዊም ከዛም ደግሞ እንደ ፓርትነርስ ወርልድዋይድም ሆኜ በጣም የመበረታታት ያለበት ስራ ነው የምትሰሩት ለማለት ፈልጋለው። አውቃለው እንደ አንድ ፋይናንሻል ተቋም ብዙ ትርፍ ሊያስገኝ የሚችሉ ብዙ ፕሮዳክቶች እንዳሉ እናውቃለን። ብዙ ወለድ የሚያስከፍሉ እንደ አንድ ኮሜርሻል እንትን ስናስበው፣ እንደ ንግድ ስናስበው ግን ያንን ነገር እንዳለ ኮምፒቲሽኑ እንዳለ ሆኖ በዚህ ደግሞ በጎን ደግሞ ያንን የተነሱበትን ራዕይ ሴቶችን ማገዝ፣ ሴቶችን ማብቃት ላይ እስከዚህ ድረስ ብዙ ቻሌንጆች እያሉ ማለት ነው አልፈው መምጣታቸውን በጣም ማድነቅ እፈልጋለሁ። እና የሚሰሩት ስራ ትንሽ ቢመስልም ግን ደግሞ በጣም ኢምፓክቱ ብዙ ነው። ምክንያቱም አንድ ሴት ስራ እንድትይዝ ማድረግ ወይም ደግሞ አንድ ሴት ንግዷ እንዲቀጥል ማድረግ ቢያንስ ካልኩሌሽኑ ቢያንስ ከስሯ ያሉ ሶስት ሰዎች ወይም ቤተሰቧ አይደል ከድህነቱ ይወጣል ማለት ነው። ስለዚህ በእኛ ድርጅት እንደዛ እንላለን፣ ለአንድ ሰው ስራ እድል ስንፈጥር ከስሩ ለሶስት ሰዎች ሶስት ሰዎች የስራ እድል ይፈጥራል። ከዛ እነዛ ሶስት ደግሞ ከእያንዳንዳቸው አምስት አምስት ብንል እንትኑ ሪፕል ኢፌክቱ በጣም ሰፊ ነው። ስለዚህ በዚህ መልኩ ነው ድህነትን ማጥፋት የሚቻለው እንጂ በእርዳታ አይደለም። ስለዚህ እናት ባንክ ይሄንን ቪዥን ይዞ እስካሁን ድረስ ስለሰራ ከዚህም በኋላ ደግሞ ስለሚሰራቸው ስራዎች እንግዲህ በርቱ ማለት እንፈልጋለን። እኛ እንደ አንድ አጋር በጣም ፕራውድ ነን። ከእንደዚህ አይነት ባንክ ጋር አብረን በመስራታችን በጣም እድለኛ ነን። በጣም ትረስት የምናደርገውም አጋራችን ነውና ቴንኪው ማለት እፈልጋለሁ። አሁን ከእናት ባንክ ጋር እየሰራን ያለ ነው በሁለት መንገድ ነው። በሁለት ፕሮዳክቶቻቸው ላይ ነው አብረን በአጋርነት እየሰራ ነው ያለነው። አንደኛው እናት እንደ ራሴ የሚባል እኛ ራሳችን ቀጥታ ይዘን የመጣናቸውን የእኛን ተጠቃሚዎች ወደ እናት ባንክ በማምጣት ለእነሱ የሚሆነውን ማስያዣ በማስቀመጥ እናት ባንክ ደግሞ ለእነዛ ሰዎች እኛ በምንፈልገው የብድር መጠን ያንን ብድር ሰጥቶ ገንዘቡን ማኔጅ አድርጎ ወደኛ እንዲመለስ የሚያደርግበት አንደኛው ምን ፓርትነርሽፕ ኤሪያችን ነው። ሁለተኛው ደግሞ ምንድን ነው እራሱ ይሄ የእናት አጋዥ የሚባል የቁጠባ አካውንት አለ። የራሱ እናት ባንክ ጋራ መጥተው ብድር ያለ ማስያዣ ብድር ለመውሰድ የሚፈልጉትን የነጋዴ ሴቶችን ወይም ንግድ ላይ የተሰማሩ ሴቶችን እናት ባንክ ለዛ የሚሆነው ማስያዣ በቂ ገንዘብ እነሱ ጋር ስለሌለ ተጨማሪ ከኛ ደግሞ እንደ አንድ አጋር ያንን ገንዘብ ከተለያዩ እኛን ከሚያግዙ ግለሰቦች እና ድርጅቶች ያንን ገንዘብ አምጥተን ለእናት ባንክ የምናግዝበት መንገድ ነው። ስለዚህ በእነዚህ በሁለቱ መንገድ ነው ማለት ነው አሁን ከእናት ጋር እየሰራን ያለ ነው። የእናንተ ድርጅት ፓርትነር ወርልድ ዋይድ ከእናት ባንክ ጋር አጋር በመሆን ምንም አይነት ዋስትና ለሌላቸው ብር በማስቀመጥ ብድር እንዲያገኙ ስራቸውን እንዲያስፋፉ ታትረው እንዲሰሩ እድሉን እንዲያገኙ ስላደረገ፣ በተለይ ደግሞ የእናንተ ድርጅት ለ290 ሰዎች ዋስትና በመሆኑ እጅግ እጅግ አድርገን እናመሰግናለን።